አለፈው ሳምንት ጀምሮ ምስራቅ አርሲ ጉና ወረዳ ኖኖ ጃዊ ቀበሌ የሚሰማው ነገር ጥሩ አይደለም። ጥቅምት 13 እረቡ ሌሊት በዚሁ ቀበሌ ነዋሪ የሆኑ የኦርቶዶክስ እምነት ተከታዮች የገጠማቸው በርግጥም እጅግ አሳዛኝ አጥንት ድረስ በሚዘልቅ ሐዘን የሚመታ ነበረ። በታጣቂዎች በስለትና በጥይት በአንድ ሌሊት 14 ሰዎች ተገደሉ። ከሁለት ዓመት ሕፃን እስከ 76 ዓመት አዛውንት በጥቃቱ ሕይወታቸውን አጡ ቶች ቆሰሉ። ሕፃናት ለጋገላቸው በስለት ተተለተለ። ጥቃቱ በዚያው አላበቃም። በተከታዩ ቀንም አምስት ሰዎች ተገደሉ። በሶስተኛው ቀንም ሌላ ስድስት ሰዎች በአሰቃቂ ሁኔታ መገደላቸው ተገለጸ። የመጀመሪያዎቹ ቀብር እየተፈጸመ ሌሎቹ እየተገደሉ ነበረ። አሁን ቀጠናው በፍርሃትና ስጋት ተውጧል። የኦርቶዶክስ እምነት ተከታዮች በየጥሻውና ዋሻው ተደብቀው የድረሱልን ጥሪ እያሰሙ ነው የሚደርስላቸው ቤተ መንግስትም ሆነ ቤተ ክህነት የለም። ጉዳዩ የአሰቃቂነቱን ያህል ትኩረት አላገኘም። ቤተ መንግስቱም ቤተ ክህነቱም ዝምታ መርጠዋል። ለአንከር ሚዲያ ከስፍራው የደረሱልን ጥሪ እየመጣለት ነው። ከተፈጸመው በላይ ያንዣበበው መጪ አደጋ አስፈሪ ነው ይላሉ በጭንቀት ውስጥ ያሉ የጉና ወረዳ ጃዊ ቀበሌ ነዋሪዎች። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጽፈት ቤትና ጠቅላይ ቤተ ክህነት ስልክ በመደወል ስለተፈጠረ ሁኔታ መረጃ ለማግኘት ያደረግነው ጥረት አልተሳካም። አንድ አባት ስሜን አትግለጽ፣ ድምጼን አታቅርበው ብለው ብንናገር ነገሩ ይከፋል ብለን ነው የሚል ምላሽ ሰጥተውኛል። የምስራቅ አርሲውን እልቂት በተመለከተ መረጃውን ያወጡት አንዳንድ የቤተ ክርስቲያኒቱ የሚዲያ መድረኮች ወዲያውኑ ዜናውን እንዲያነሱት ተደርገዋል። ምክንያቱ በእርግጥ ግልጽ አይደለም። ይህን ጉዳይ እንዴት ያዩታል ብለን የቀድሞ የቅዱስ ሲኖዶሱን ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስን አነጋግረናቸው ነበረ። አጭር ቆ ይታድርገናል። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አንተ ሁሉን አርቀህ የምትመለከት አምላክ ነህ። በዚህ ሰዓት የሚታረዱትን፣ የሚገደሉትን፣ የሚሰቃዩትን፣ የሚገረፉትን፣ የሚታፈኑትን አጠቃላይ በዚህ ቦታና ሰዓት በዚህ ጊዜና ሁኔታ ቆጥረን የማንጨርሳቸው መከረኞች ኢትዮጵያውያንን አንተ ታያቸዋለህ። ስለዚህ በዚህ ሰዓት ደግሞ የሞቱት፣ የተገደሉት፣ ያለቁት ወገኖቻችን በመንግሥተ ሰማያት አሳርፋቸው። እሱ ሰማይታት ናቸው፣ ቅዱሳት ናቸው። ነገር ግን ደግሞ ምድራችን ባክ ከታላቅ ምረት የተነሳ ምድራችን ይቅር በላት ምረት ቸርነት ኃይል ናሜን የተወደዳቸው እግዚአብሔር ቤተሰቦች፣ እግዚአብሔር መቸም ሁሉን ያያል። ቸርነቱ ትልቅ ነው። የእሱ ቸርነት ስላለ ነው እንጂ እስካሁን በኢትዮጵያ ውስጥ ቁሞ የሚሄድ ሰው አይገኝም ነበር፣ እንደሚደረገው እንደሚሆነው ነገር ሁሉ። ስለዚህ እግዚአብሔር ይህንን እንዲያስወግድ እና ምረት እና ቸርነት በምድራችን እንዲያመጣ እንጸለያለን። እንግዲህ ወንድማችን እንጸለያለን እና እግዚአብሔር እናመሰግናለን። እንደምን አላለን ባላችሁ እንደምን ዋላችሁ፣ እንደምን አላችሁ በያላችሁበት። እንግዲህ ወንድማችን እንዳልከው ነው። መቼስ ይሄ ይሄ ጊዜ እኮ እንዴት አድርገን እንደምንጠራው እራሱ እኮ ግራ የሚያጋባ ነው። ዛሬ አስር ከነጎዲ አስራ አምስት ከዚያ ወዲያ ምን፣ አሁን እኮ ቆጥረን የማንጨርሰው ነገር እኮ ነው እየተደረገ ያለው እና ይሄ ነው ብለህ ቃል እኮ ሊገልጥለት አይችልም። እንግዲህ በቤተክርስቲያን ታሪክ ዲዮቅልጣያኖስ የሚባል በጣም አስቸጋሪ ንጉሥ ነበረ ክርስቲያን ጠል በተለይ ክርስቲያን የሆነውን ነገር በጣም የሚጠላ አሁን ከዚያ የከፋ ነው የአሁኑ። ደግሞ ኦርቶዶክሳዊነት ክርስትና፣ ሌላ ዘር ደግሞ ተጨምሮበት፣ ሌላ ደግሞ የፖለቲካ ጉዳይ ተጨምሮበት፣ ሌላ ሶስት አራት ነገር ተደማምረውበት ነው አንድ ሰው ሲገደል። በአንድ ብቻ አይደለም የሚገደለው፣ አራት አምስት ስም ሰጥተው ነው የሚገድሉት። ስለዚህ ይሄ እጅግ በጣም አሳዛኝ ስለሆነ እንደው ዝም ብዬ ይህንን ሳስብ መዝሙረ ዳዊት መዝሙር ሰባ ሶስት ላይ ተገለጥ፣ አቤቱ ስለምን ለዘወትር ጣልከን? በማሰማሪያ በጎች ላይስ ቁጣ ስለምን ተቆጣ? ቅድመ የፈጠርሃትን ማህበርህን የተቤዣሃትን የርስትህን በትር በእርሷ ያደርክባትን ጽዮን የሚለው ነገር ቤተ ክርስቲያንን ቤተ ክርስቲያን ተራራ አስብ የሚል ነው እና መዝሙረ ዳዊት መዝሙረኛው በቃ የእስራኤልን ህዝብ ልክ አሁን ኢትዮጵያውያን እንዳሉበት አድርጎ ነው የሚመለከታቸው። ለምን ተውከን? ምንድን ነው ምክንያቱ የሚል ነው። አሁንም ይሄ ጥያቄ የኛ ጥያቄ ነው። ይህንን መከራ በያገሩ በየቦታው የሚደረግ በተለየ የኦርቶዶክሳውያን እልቂት ይሄው ተቆጥሮ የማያልቅ እንደውም አንድ ቃል መጣልኝ ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት የሚል ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት መቼ ነው መቼ ነው ስለ ሞት ያልሰማንበት ቀን መቼ ነው ስለ እልቂት ያልሰማንበት ቀን መቼ ነው ሞትን እንደ አዝመ እንደ እንደ ፋብሪካ እንደ ልማት ቆጥረው በዚህ ቀን እንጋደላለን እያሉ በየቀኑ የሚፈክሩ የፖለቲካም የጦርም የሁሉም በአመራ ያሉ ሰዎች ያልተናገሩበት እና ያልገደሉበት ቀን መቼ ነው? ትልቁ ጥያቄ ተገዳዩ ማህበረሰብ መቼ ነው የሚነቃው? አላቂው ህዝብ መቼ ነው የሚለቃው ነው እንጂ እሱማ እኮ ምንም በቃ፣ በረሃ ውስጥ ተቀምጠው ምንም ነገር አለምን ንቀው የተቀመጡትን እኮ በጣት ሰው ጥለዋቸዋል። እንኳንስ ቤት ሰርተው በሰላም የሚኖሩትን በዋሻ ውስጥ የሚኖሩት ሁሉ እኮ ታርደዋል። መታረድ አይደለም ሰውነታቸው ተበጣሱ ጥሏል። ስለዚህ ይሄ የከፋ ነገር እንዴት እንዴት አድርጎ ይቆም ነው ጥያቄው፣ እንጂ ይሄማ እኮ ተለመደ እኮ ይኸው ስንት ዓመታችን ስንት ዓመታችን ሆነ እንዴ፣ አስር ሺህ ሰው ይሞት አንድ ቃል የማይተነፍስ አንዲት አበባ ተበጠሰች በተባለ ጊዜ የሚጮሆ የሚገርም አስተሳሰብ ያላቸው ሰዎች እኮ ናቸው። በሞት በጣም ደስ የሚላቸው ሰው አለቀ ሲባል በጣም የሚፍነከነኩ የሚደሰቱ፣ ነገር ግን ደግሞ ሰው ሰላም ይሁን ሲባል ይቅርታ ይደረግ ሲባል ንስሐን ንግባ ሲባል የሚበሳቸው ምን አይነት መንፈስ ነው? ኢትዮጵያውያን ወገኖቻችን፣ በተለይ ኦርቶዶክሳውያን፣ እኔ አሁን ለጦርነት እንድትነሱ እያልኩ አይደለም። አሁን ይህንን መቼም ጦር ቀስቃሽ ብላችሁ እንደምትናገሩት እርግጠኛ ነ አምናለሁ ነገር ግን ይ ህይወትን እንዴት እናትርፍ? እንዴት ነው በኢትዮጵያ ምድር ላይ የሚኖር ሰው የሆነ ነገር ከአውሬነት ከእቃነት ከረከሰ ከወደቀ ነገር ተነስቶ ሰው ነው ወደሚባል አቅጣጫ የሚመጣው እንዴት ነው? ይህንን ለምንድን ነው ማድረግ ያቃተንኛ? ለምንድን ነው አንድ ላይ ሆነ በሰላማዊ መንገድ አረባካችሁ መግደሉን አቁሙ ብለን ማንነግራቸው። እነዚህ ሰዎች እነዚህ ሰዎች እኮ አልገደልንም እያሉን እኮ ነው። ምንም ነገር እኮ አልተፈጠርም ለነሱ አስር ሰው ሀያ ሰው ይሄ ምን አለው? እንደ አንድ ሳንቲም እኮ ነው ለነሱ። ስለዚህ እኔ የዚህ መንግስት ወይም ደግሞ የዚህ በመሪነት ደረጃ ያሉት በፖለቲካም ደረጃ ያሉት እኔ ሁሉንም ነው በነገራችን ላይ ይሄ በፖለቲካ ያሉትም በተቃዋሚም በምንም ያሉትም ከዚህ የተለዩ አይደሉም። አሁን በኢትዮጵያ ምድር ያለው ማንኛውም ነገር በገዳይነት የተሰማራ ነው። ምንም አይነት ከገዳይነት የወጣ ነገር የለ ያለው ራሱ ርስ በርሱ ተስማምቶ መኖር ያልቻለ እንዴት አድርጎ ነው ከገዳይነት ወጥቶ ህዝብን ከሞት የሚያድ ነው? አይችልም። ስለዚህ ዛሬ በእግዚአብሔር ስም የምጠይቃችሁ በእግዚአብሔር ስም የምጠይቃችሁ እባካችሁ ወደ ልባችሁ ተመለሱ። ኢትዮጵያውያን ይህ ተገዳዩ ህዝብ ተገዳዮች ልክ እንደነ ነው የሰዎች አንድ ሁናችሁ ቆሙ። አንድ ሁናችሁ በአንድ አንድ በት በአንድ ልብ በአንድ ሀሳብ ሁናችሁ በነሳ ሁናችሁ በፍቅር ሁናችሁ ርስ በርሳችሁ አንዱ ናቸው ቆሙ። ያን ጊዜ ፖለቲከኞች መግቢያ ቀዳዳ ያጣል። ስለዚህ ወንድሜ እኔ ቃል የለም ይህንን የምገልጽበትና፣ እግዚአብሔር አምላካችን ለህዝባችን ኃይሉን ብርታቱን መጽናናቱን ይስጠው። እኔ ጠቅላላ መላ ኢትዮጵያ እኮ ነው፣ ይሄ የመላ ኢትዮጵያ ሀዘን ነው። የትኛውም ቦታ የምትሰማው ነገር አሰቃቂ ነገር ነው። የትኛውን ቦታ የምታዳምጠው ነገር ህሊናን ለጆሮ ጨው የሚያደርግ ነው። እንደዚህ ነው ወይ ተብሎ የሚጠየቅ ነገር ነው፣ የትኛውም ቦታ በየትኛውም አካባቢ። ስለዚህ ወገኖቼ ወደ ልባችን እንመለስ። ገዳዮቻችን መግደል አያቆሙም። እኛም ካላለቅን አይተውንም። ስለዚህ ከማለቃችን በፊት በአንድ ላይ ሆነን በአንድ ሀሳብ በአንድ ልቡነን እንነሳና ወደ እግዚአብሔር የምንጩህ ገዳዮቹንም አትግደሉን ብለን እንንገራቸው። በቃ ማንም አይለይህም፣ ማንም ኦሮሞ የፈለግከውን ስም ተጠራ አይለቁህም እነሱ። ስራቸው መግደል ነው። ከመግደል ቦዝ ነው ካደሩ ይሞታሉ። ልክ አሳ ከውሃ እንደወጣ እነሱ ከመግደል ከቆሙ ይሞታሉ። ስለዚህ ያንን ነገር ከመግደል እንዲቆሙ እናድርጋቸው። ያን ጊዜ እነሱ ራሳቸው ልባቸው ራሳቸው ልባቸው ይቀልጣል እና ወደዚያ እንድንሄድ ነው አደራምለው የሞቱትን ነፍሳቸውን ይማር። አገራችን ኢትዮጵያ በምረቱ በቸርነቱ ይጎብኝልን። ይህንን የገዳይነት መንፈስ ከምድራችን ያስወግድልን። የቅዱሳን ረድኤት፣ በረከት፣ ጸሎት አማላጅነት አይለየን። አሜን። አባታችን በጣም ነው የማመሰግነው በእውነት ትልቅ ቃል ነው። በዚህ ወቅት ላይ ይህንን ቃል የሚሰሙ በችግር ውስጥ ያሉ በስጋት ውስጥ ያሉ በተለይም በዛ ድርጊት እየተፈጸመ ባለበት አካባቢ ያሉ የኦርቶዶክስ እምነት ተከታዮች ይህንን ቃል ሲሰሙ እውነት ለመናገር መጽናኛ ይሆናቸዋል። ግን እንደው አባታችን በጣም ያሳዝናል። እንደሰማነው ከሆነ በአርሲ ሀገረ ስብከት ጉና ወረዳ ኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን ናቸው ከሌሊቱ 6 ሰዓት ጥቅምት 13 ቀን ማለት ነው ከተኙበት ከቤታቸው አስወጥተው ነው የታጠቁ ኃይሎች በከፈቱት ተኩስ ባሰቃቂ ሁኔታ የተገደሉ ስድስቱ ከመገደላቸው ከአንድ ቀን በፊት ቀድሞ ታፍኖ የተወሰዱ እንደነበረ ነው የሰማ ነው። እንግዲህ እድሜያቸው ከሁለት ዓመት ጀምሮ እስከ ሰባ ስድስት ዓመት የሚሆኑ አዛውንት ነው እንግዲህ ከሞቱት መሃል ማለት ነው። በተመሳሳይ ሁኔታ በቀለበላይ ውስጥ የሚኖሩ ስምንት ኦርቶዶክሳውያንም ሌሊት ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸው ነው መረጃ የተመለከተው። አሁን የሞትትስ አንዴ አምልጠዋል ወይም ደግሞ ተገለዋል። አሁን ትልቁ ከዛ አካባቢ እየሰማን ያለ ነው የሚደርስልን አጣን ነው። ቤተ ክህነት ዝም ብለዋል ሲኖዶሱ። ስለዚህ የሚናገረው ነገር የለም አገዛዙ በዚህ ጉዳይ ላይ አንድ ትም ቃል መተንፈስ አልፈለገም። ይልቅስ ሰላም ነው፣ አገሪቱ የሰላም አየሩን እያጣጣመች ነው በሚል የማዘናጊያ መልክቶችን ነው ከየቦታው እያሰራጩ ያሉት። እስቲ አሁን በስጋት ላይ ላሉትስ ምን መልክት ያስተላልፋሉ? አባታ እኔ ሁለት ነገር ነው አክቹዋሊ ሶስት ነገር። አንደኛ እርስ በርሳቸው እዚህ አካባቢ ያላችሁት ወገኖቻችን እርስ በርሳችሁ ተጠባበቁ፣ በደግፉ ሰው ሲገሉ የምታውቋቸው ሰዎች አቁሙ ብላችሁ ለምኑ፣ አንድ ሆነ። ሁለተኛ፣ እንደውም ይሄን አንደኛ ባደርገው ይሻለኛል። እግዚአብሔር ብቻ ነው በዚህ ላይ ያለን አመለካከት፣ እግዚአብሔር ብቻ ነው። አቤቱ መረን ለዘወት አልህን በስመ በመሰማሪያ በጎች ላይ ቁጣን ስለምን ተቆጣ የሚለውን እግዚአብሔርን እናስቸግር። በእግዚአብሔር ፊት ልባችን ነገራችን አንድ ሁነን አንድ ሀሳብ አንድ ልብ ሁነን እና ይሄ ትልቁ ነገር ነው። ሶስተኛው ደግሞ አጠቃላይ አለም አቀፉ ማህበረሰብ በዚህ ጉዳይ ላይ መንቀሳቀስ አለበት። በተለይ በዚህ በውጭ ሀገር ያለው ኢትዮጵያዊ ይህንን ነገር ማስቆም አለባቸው። እንደ አንተ እንዴት ትጠይቃለህ? ሰላም ነው በሉ በሉ ነው እንጂ የሚሉ ስለዚህ፣ ስለሞቱት እንዴት አድርገህ ነው አንተ ስለሰው ሞት ይናገራሉ ብለህ የምትገምተው? አትችልም እኮ ለምንድን ነው እንደዚህ አይነት የምትለው ሜዳውም የሚያናድደኝ ና የሚያበሳጨኝ ሰው እነዚህ ሰዎች እንዲናገሩለት ማሰቡ ነው። ለምንድን ነው እንደዚህ የምናስበው? እኛ ከምናስበው ውጭ በሆነ አስተሳሰብ ውስጥ ያሉ ሰዎች እኮ ናቸው። እንደ ይቅርታ ይል እንደ ሰው እንደ ትክክለኛ ሰው ካሰብን ካሰቡ የተለየ ነገር ነው የሚሆኑ። ስለዚህ እንደ ትክክለኛ ሰው የሚያስቡ ሰዎች አይደሉም። ሰው ከሞተ ብቻ ነው የሚደሰቱት። ግን አንድ አበባ ተበጠሰ የሚባል እርግጠኛ ነኝ አንድ አበባ እዚህ ኮሪደር ከሚባለው አንዲት ዛፍ መኪና ገጨ ተብሎ በዜና ተሰ ስንት ቀን አንድ ሚሊየን በላይ ሰው ሞተ ተብሎ አንድ ነገር እንኳን አላሉ። ስንት እንደሞተ እኮ በጦርነቱ አይታወቅም። አሁን በቀደም ለ ሲናገሩ ስሰማ በትግራይ ከሆነው ጦርነት ይልቅ በኦሮሞ ያለው ጦርነት ይረዝማል። ግን ስንት ሰው ሞተ ስንት ሆነ የለም፣ ስለሞት አያወሩም። እንዴት አድርገው ነው ሊያወሩ የሚችሉት? እነሱ ስለ ምቾት ነው የሚያወሩት። ምክንያቱም ዙሮ የተገጠመ አይምሮ ነው ያላቸው። እነሱ የሚያስቡት ማንኛውም ሰው እንደሚያስቡ አይደለም። ሌላ በተለየ ዓለም ውስጥ ያሉ ሰዎች ናቸው። ይህንን መጠየቃቸው በራሱ ነው እኔ የሚያበሳጨኝ ከዚህ ውስጥ እንውጣና እልቅስ እኛ ራሳችን ሰው ነን ብለን የምናስበው ስለ ሰው እናስብና ሰዎችን እናትረፍ ነው ጥያቄ ናው። ምናልባት አባታችን ቤተክርስቲያኒት ውስጥ በዚህን ጊዜ ላይ እንግዲህ በተደጋጋሚ እንዲህ አይነት እልቂት እንዲህ አይነት የኦርቶዶክስ እምነት ተከታዮች ላይ፣ አባቶች ላይ፣ መምህራኖች ላይ፣ ቀሳውስት ላይ እንዲህ አይነት ግድያ ሲፈጸም እንደው አንድ ብጣሽ መግለጫ እንኳን ለማውጣት አልተደፈረም። ባለፈው በዚሁ በዝቋላ የደረሰውን እናስታውሳለን። ከዛ ይልቅ እኔ የዛ የአባቢ ሀገር ስብከት ሊቀ ጳጳስ ደውዬ ላቸው እናንተ ናችሁ የምታባብሱት ምን አላርፋችሁ የምትቀመጡ ብለው እኔ የገሰጹት አሜን ብዬ ተቀብዬ ነው ስልኩን የዘጋሁት እውነት ለመናገር በዚህ ደረጃ ነው አባቶች እየተፈጸመ ያለውን ነገር እየደበቁ የሚገኙት ከዛ ይልቅ ግን በቅርቡ አሁን ጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ብጹዕ አቡነ ሳዊሮስ ከዛ ይልቅ እየተሰራ ያለውን የኮሪደር ልማት ኑና ጎብኙ ብሏቸው አባቶችን ይዘው እንደሄዱ ነው እየሰማ ነው ምንድን ነው እየሆነ ያለው እንደው የፈለገ ከመንግስት ጋር መጣበቅ ቢኖር ምክንያቱም የሰብአዊ መብት ድርጅት እንዲያንን ነገር ሲፈጸም መግለጫ እያወጣ የቤተ ክርስቲያኒቱ አባቶች ይሄ ነገር ልክ አይደለም፣ መንግስት ወይ ድረስ፣ መንግስት ወይ አስቁም ማለት ምን ወንጀል አለውና ነው ዝምታን የመረጡት? እንደው አባታች አንደኛ ያሉት እዚያ ውስጥ ነው። እነሱ ይህንን አሉም አላሉም እንደማይቆም ያቃሉ። ሁለተኛ እነሱ የሚያወት እነሱ የሚያውበት እይታ እዚያ ያሉት ሰዎች እኔም እዚያ በነበርኩ ጊዜ የነበረን ተግዳሮት እንደዚህ ብናደርግ ግድያው ይብሳል ነው፣ መግደሉ ይብሳል ነው የሚቆም ስለሚመስላቸው ጭምር ነው። ወደ ትነጋገር ከተባለ እንደው አንዳንዶቹ ነ እንግዲህ የአሁኖቹ ያው እንግዲህ በዚያው ውስጥ ስላሉ ምን እንደሚሉ አላውቅም። በዛን ጊዜ በነበርን ጊዜ ግን እንለው እኒ ይባል የነበረው አሁን ይህንን ነገር እንደዚህ ካልን ለባስ ማህበረሰቡን ምንም ነገር ሳይኖረው ወደ ልቂት ነው የምንወስደው እና ማባባስ ነው። ቤተ ክርስቲያን ይህንን ነገር ባለፈው በብጽ ቅዱስ እኮ ተናገሩ። በዚህ በመክፈቻው ላይ ዝም ያልነው ለሰላም ብለን ነው ዝም ያልነው መንግስት ልብ ይገዛል ብለን ነው ብለዋል እኮ እሳቸው። ስለዚህ በእነሱ ቤት ከመናገር ይልቅ ዝም ማለቱ ምናልባት መንግስትን እንትን ይዘዋል ብለው ሊሆን ይችላል ነው ምለን ሁን። ትክክል ነው ትክክል አይደለም እያልኩ አይደለም። ሀገራችን በነገራችን ላይ እና ከዚህ ውጭ ሊሉ አይችሉም። እዚያ ውስጥ ሆነው እኔ እናንተ እዚህ የምንናገረው እኮ ነፃ ስለሆን ነው። እዚያ ውስጥ እንዴት አድርገው ሊናገሩ ይችላሉ? ማን ሊናገር ይችላል? የጀርመን ሬዲዮ ታገዳደል እንዴ? ማደረሰ ኢቨን ጀርመን እንኳን እኮ ይህንን ነገር ማስተካከል አልቻለም። እና አንዳንድ ጊዜ የምንለው ነገር ከነሱ አቅም በላይም ነው ብለን ማየት ብንችል የተሻለ እየተሟገጥኩ አደለም። እንዲ ሀሳቡን እየተናገርኩ ነው። እንደው መጽናኛውን ቃል ነው ያልኩት። አባታችንን እንደዚህ እንደርሰው አይነት መልእክት ማስተላለፍ። ከምንም በላይ ደግሞ አሁን ስጋቱ ውስጥ ያሉ አሉ። አሁን ማምሻውን ከዛ አካባቢ ስልክ ተቀብያለሁ። በጫካ ውስጥ ፈርተው የተለያዩ ቦታ ተደብቀው ያሉ የኦርቶዶክስ እምነት ተከታዮች አሉ፣ ሰግተዋል። ወዴት እንሂድ? ልጆች ተበትነዋል። ስለዚህ እንዲህ አይነቱ ነገር እንደው በስጋት ላይ ላሉትም አይዟችሁ አይዟችሁ ብለው እንደው የመጽናኛም ሆነ የብርታት መልእክት ማስተላለፍስ ምንድን ነው የሚቸግረው እንዴ? አባቶች እንደው ከእርሶ በላይ አላቅም እንደሚባለውም፣ እንደናንተ አይነት አባት መቃብር ደጃፍ ቆሞ ልጆቹን ምእመናንን የሚጠብቅ እንደሆነ ነው የምድርን ዓለም ተጠይፈው ያሉ ናቸው ናቸውና፣ ምን ፈርተው ምን ሰግተው ይሄንን ለማለት ካልበቁስ ታዲያ እንዴት እንረዳቸው? አባትነታቸውን እንዴት እንይ? እሱን እንግዲህ ከዚያ ያሉትን ሰዎች ብትጠይቅ ጥሩ ነው። በነገራችን ላይ ይሄኛው ሳይሆን እኔ ያልኩን ነገር ነው ያሁን እነሱ የሚያስቡበት የነገርኩ እነሱ የሚያስቡት ይሄኛው የአባበሳ ለባት ብዙ እልቂት ያመጣል የሚል አመለካከት ስላላቸው ነው ነው እያልኩ ያለው እንጂ ሁን ትክክል ነው ትክክል አይደለም እያልኩ አይደለም። ሁን እንደዚህ አይነት ሙግት አይደለም። አሁን እዚህ እንትን ያልኩት ሁን ያልኩት እነዚህን ሰዎች መጽናኛ ያስፈልጋቸዋል። ስላክ ለዚያ መጽናኛ ነው እየተናገርኩ ያለው። ከዚያ ያለፈውን ነገር ሰዎቹ እዚያ ያሉ ደውለህ ብጠይቃቸው ሊመልሱ ይችላሉ። እነሱ አንድ ምናልባት የመገናኛ ብዙሀንም ሳያወጣ የቀረ ያወጣል ብዬ አስባለሁ። እኔ በነገራችን ላይ ከሚዲያ ብዙ ስለራኩኝ ይህንንም አላየሁትም መቶ መቶ አባታችን በመጨረሻ እንደው ምን ይላሉ? ያው እንግዲህ አሁን ይህንን ስደውልሎት እዛ አካባቢ ያሉ ምዕመናን ያሉበትን ሁኔታ በደንብ ስለተረዳው ነው። ጭንቀትም ይዞን ነው። እኛ በዚህ ደረጃም እርሶንም በሚመለከቱትም በማይመለከቱትም ጉዳይ ላይ ሀሳብ እንዲሰጡ እየገፋዋውት ያለው ጭንቀት ይዞናል። ማንጋ ሄደን እንጩህ፣ ማንጋ ሄደን አቤት እንበል እያሉ ስላስጨነቁን እንግዲህ ድምፅ ከሆነ ብለን ነው ይህንንም መድረክ አመቻችተን እርሶን ጠይቀን እንዲህ አይነት መልካም ቃል እየሰማን ያለ ነው። ለማንኛውም ደው በመጨረሻ የሚሉት ካለ በዚህን ወቅት ላይ ላይ በታሪክ ተጠያቂ የምንሆንበትም አጋጣሚ ነው እየተፈጠረ ያለው። ቢያንስ ድምጻቸውን ቢያንስ ችግራቸውን እንዲህ ማሰማታችንም አንድ እፎይታ ይሰጣል በሚል ነው ወደ እርሶ የደወልኩት። ተናገርኩኝ እኮ አሁን እሱ ብቻ እኳ አደለም በጠቅላላ በመላ ኢትዮጵያ የሰው ልጅ ዋስትና የለውም ብያለው እኮ። የተናገርኩትን ቃል ስማኝ፣ ሰው የሚባል ነገር በኢትዮጵያ ዋጋ የለው፣ ሰው ሞተ ኖረ ዋጋ የለውም። አሁን ባለ የፖለቲካ ስርዓት አሁን ባለው የፖለቲካ ስርዓት እዚያ ያሉትን ሰዎች ማወደስ እና ማመስገን መሀይሌት መቆም እሱ ነው ዋጋ ያለው። ሰው ሙቶ ብታወት እንኳን ነው የሞተ ሰው አይደለም፣ እናንተ ለእናንተ ነው እንጂ ሙቶ የሚታያችው ለኛ ህያው ነው ነው የሚሉን። እንደዛ ነው እኮ የሚሉን። ስለዚህ በእንደዚህ አይነት ውስጥ ያለ ማህበረሰብ አማራጩ አንድ ብቻ ነው፣ ከእግዚአብሔር ጋርና አብሮ እርስ በርሱ መተባበር ነው ያለው አማራጭ። አንደኛ የመጀመሪያው ከእግዚአብሔር ጋር መቆም ነው የመጀመሪያው። ከዚህ ውጭ ሌላ አማራጭ የለውም። ነገሩን እኮ እንደዚህ ነገር አትበሉ የለም አሉ ነው አስከሬን ከፊታቸው ቢቆም እንኳን ነው። አስከሬን አይደለም እንዲያውም በአውሮፕላን ሊሳፈር ትኬት የገዛ ሰው ነው ነው እኮ የሚሉ ከእንደዚህ አይነት አስተሳሰብ ካለ ማህበረሰብ ከወጣ አንተ በቃ ያለህ አማራጭ በዚህ እንትን ማለትህ እንትተህ በእግዚአብሔር ፊት ፊት በእግዚአብሔር ፊት አንድና አንድ ሁነህ በንስሐ መቅረብ ብቻ ነው ያለው አማራጭ። እሱ ነው ለቤተ ክርስቲያንም፣ እሱ ነው ለሀገርም፣ እሱ ነው ለእያንዳንዳችን የሚያዋል ያ እንማ በአንድ ቀን በሁለት ቀን ለውጥ ያመጣል። እልቅስ ኢትዮጵያውያን ኢትዮጵያውያን ተቃራኒ ሆናችሁ ይሄ ነገር ለከሌ ለከሌ ለከሌ አይደለም። ሁላችሁ በአንድ ልቡ ናችሁ፣ በአንድ ሀሳቡ ናችሁ። በእግዚአብሔር ፊት እንባችሁን አፍሱ አንድ ሁለት አትግደሉን ብላችሁ አትርፉን ከማለት ይልቅ አትግደሉን ብላችሁ ፊት ለፊት ቁሙ። ሁለት ሶስት እርስ እርሳችሁ ተደጋገፉ። እነዚህን ነገር ካደረግን ብቻ ነው የምንተርፈው። ነው በጣም ነው የማመሰግነው። አባታችን እንግዲህ ጉዳዩ አሳስቧቸው ምናልባት በዚህ ደረጃ እንደው ይሄ ነገር እንዲቆም ፊት ለፊት ወጥተው የሚናገሩ አባቶች ከሀገር ቤት ከመጡ ልናስተናግድ ዝግጁ ነን። ሲኖዶሱም ጠቅላይ ቤተ ክህነትም በጉዳዩ ላይ ድምፁን እንዲያሰማ በዚህ አጋጣሚ እንጠይቃለን። ቢያንስ ከዚህ በኋላ ሌላ ግድያ እንዳይፈጸም ሌላ ነፍስ እንዳይጠፋ ማድረግ የሚችሉትን ሁሉ እንዲያደርጉ በዚህ አጋጣሚ ጥሪ እናቀርባለን። ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ጳጳስ እንደው ለአባታዊ መልእክቶ ለመጽናኛ መልእክቶም በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ። እናንተንም እግዚአብሔር ይስጥልኝ። በጣም አመሰግናለሁ።